ያጀማ አዲስ ለገባችሁ አሰላሙ አሌይኩም ወራህመቱላህ ወበረካቱ እንደሚታወቀው የሙሉን እና የጴጥሮሱን የዲኤንኤን ውጤት እየጠበቅን ነው ምርመራውን እሷ አርግታ ወደ ሆላንድ በምናምነው ሰው ልከነው ነበር ያሰው ደግሞ ምርመራውን ወስዶ ለሪቺ አስረክቧት ሪቺ ከጴጥሮስ ጋር ተጋኝታ ዲኤንኤን የሚመረመርበት ቦታ አስገብቶት ነበር ውጤቱንም ተመርምሮ መልሱን ነው ተልኮለናል እኛም ቃል በገባንበት መሰረት ቃል በገባንበት መሰረት ለእናንተ እሷ ባለችበት ነው ምናሳውቃችሁ፣ ሁላችሁ እናንተ ባላችሁበት ብለናል። ቀኑ ዛሬ ነው፣ ሰዓቱ ደርሰዋል፣ ቀኑ ደርሰዋል። አሁን መጣሽ፣ አሁን ትታያለሽ። ሙሉ አሰላሙ አሌይኩም ብያለሁ። ዋሌይኩም ሰላም ራህመቱላህ ወበረካቱ እንዴት ናቸው ወንድሞች ሁላችሁም ባላችሁበት፣ እንኳን ለዚህ ቀን አበቃን እላለሁ። አልሐምዱሊላህ ረብና ዓለምን ሽኩር ላለ አይገባው ወላሂ። የዛሬ ቀን ለእኔ ልዩ ቀን ነው። ምንም ቢሆን ምንም ውጤቱ እንሻላ እኔ በቃ ውስጤ የሚልህ ልጄ እሱ ስለሆነ ሌላ ሌላም ይፈልጋለሁ ብዬ ከዚህ በኋላ አቅሙም የለኝም ወላሂ ልጄ ላጣሁ ነው። ሰው በማጣት ምክንያት ልጄ ላጣሁ ነው ብዬ ነው እያየሁት። ሰው በማጣት አጥቼ ልጄ ጋር ሆኖም በዚህ ምክንያት ተለየች ልቀር ነው ብዬ ነው። አልሐምዱሊላህ። አሁን ደግሞ እናንተ ከትልቅ ተስፋ አደረሳችሁኝ። ሳለቅስ አልቅሳችሁ ስሜታችሁ ከእኔ ጋር ተጋርቶ በሁሉም ነገር ከኔ ከጎኔ ናቸው። ወላ አልሐምዱላ ተንገሪ እንግዲህ እዚህ ጋ ውጤቱ የሚለው አንቺ እናት እንደሆንሽ ዜሮ ነጥብ ዜሮ ነው የሚለው እሱም ልጅሽ እንደሆነ ዜሮ ነጥብ ዜሮ ነው ዜጋ ውጤቱ የሚያሳይ ለእኔ አንቺ እናቱ እንዳለ ሆንሽ ነው። ተቆጣጠሬ ነው ይሄን ነገር ያልኩት

ለእአይነትእግምትለሙሉ አዳምጭኝ ባ አዳምጭኝ በ አዳምጭኝ ቆይ አዳምጭኝ፣ አዳምጭኝ፣ እኔ ከዚህ በፊት ቃል ገብተሽልኝ አልነበረም? ዛሬ ቃልሽን እንደዚህ አፈረሽ። ሙሉ ቃል የገባሽልኝን ረሳሽው? አሁንም እኮ መፈለጋችን አይቆም። አሁንም እኮ እየፈለግን ነው። አረ፣ ሙሎ ተረጋጊ። በአላህ ሙሉ ሙሉ፣ አብሽሪ ሙሉ፣ አብሽሪ ሙሉ ሙሉ፣ አታልቅሽ፣ አብሽሪ እንግዲህ ወላሂ በየቀኑ ነው የምናወራ። ምንም ይሁን ምንም ውጤቱን እኔ እቀበለዋለሁ፣ እራስሽን ራሴን አዘጋጅቼዋለሁ ብለሽኝ ነበረ እና አብሽር እንግዲህ። አለ እኛ የምፈልገው ትክክለኛ ሆኖ ልጅሽን ነው። ስለዚህ እኛ ፍለጋውንም እንቀጥላለን፣ ችግር የለም፣ እኛ ከጎንሽ ነን። አብሽሪ እንደው ሁሉ ነገር እና እኛም እኛም አንቺን የመሰለ እህት ስላገኘን ደስ ብሎናል። አንቺን የመሰለ እህት ሰው ስለታወቅን ደስ ብሎናል። አሁን ይሄ ነገር ባይኖረው እኔን ታውቂኝ ነበር እኮ ነው። ሙቤን ማወቅ እኮ ትልቅ ነገር ነው። በተስፋ ዝም ብሎ ሰው ከመኖ ቁርጦና አውቆ መኖር እኮ ትልቅ ነገር ነው። ይሄ ራሱ የልብ ረፍት ነው። ተረጋጊ ሙሉ። ሰሞኑን እግ የነበርሽበትን ጭንቀት ታይ ሙሉ። ስለዚህ አብሽሪ እንሻ እኔ የመጣለው ሪችም ትመጣለች አሁን እናገኝሻለን ሁለት ሳምንት በኋላ ትመጣለች። እሺ፣ አትፈልግም እኛን ልታገኝ አትፈልግም? በቃ ለዚህ ብቻ ነው የፈለግሽን ማለት ነው ሙሉ። በቃ ይሄ ነው፣ እዚህ ጋር አለቀ ነገሩ። በዚህ ተለያየን ሙሉ። ይሄ ነበር ቃል የገባሽልን። አትፈልግም እኛን ማግኘት? በቃ ከላስ እናንተን የመሰለ እህትና ወንድሞች አግኝቻለሁ ብለሽን ነበር። እኛም ደስ ብሎን እንሻላህ ፍለጋው ደግሞ ይቀጥላል። እኛ በዚህ ዋና ቆምም እጅ አንሰጥም፣ ይቀጥላለን። መቶ ሰዎች አላችሁ፣ ሶሪ እንደው በዚህ ጉዳይ ላይ ልታግዙ፣ ጀነት ያገኘታል ልጇ ነውና፣ እሺ አሁን እንዲሆን እንፈልጋለን። አብሽሪ ይህን ቪዲዮ ሰርተን እናፈልጋለን። እሺ ተመኝች የነበረው ሙቤ ወወላይ ልጄ ነው እያልኩ ምን ጊዜም እኮ ተስፋ ነበር። እንደሁሉም ነገር ሁሉንም ሙቤ የት አካባቢ ቢናት እያሉ ነው። ያው እንግዲህ የማታውቁ አካባቢ ሽንገሪያቸው የዛየሮች የሚፈልጉት እህትና ወንድሞች ይኖራሉ። በአሁኑ ሰዓት ላይ ፈቃደኛ ነች ሙሉ ዴኔን ምርመራ ያስፈልገውን ነገር ወስደውባት ወስደውባት አንድ የምናቀው ሰው የምናቀው ሰው ለሆላንድ ነው፣ እሷም ያለችው ሆላንድ ነው። አንድ ሀገር ነው ይታወቃሉ። የባሏ ጓደኛ ነው እና እሱም መጣ። ምርመራ እሱ ረጋ ዴኔ ነው ገባ። የምርመራ ውጤት ታወቀን ዛሬ አፋልጉን የምታውቁት ሰው እንደው ልጆች አደብ ያደረገ ድንገት ከእሷ ጋር የሚመሳሰል ነገር ካለ አሳውቁ፣ ነው እባካችሁ፣ አግዟት። እናት ናት። በተለይ ከጎናዋ እንደው የምትረዷት ሰዎች ካላችሁ፣ በጣም ብዙ አይነት ፈተና በልጇም በቤት ቤተሰቦቿም በጎረቤትም ብዙ አይነት ፈተና ነው። ታሪኳን የሰማችሁ ታውቃላችሁ። እጅግ በጣም ነው የምታሳዝነው ነው። ግን አላህ ደግሞ እንግዲህ የሚወደውን ሰው ይፈትናል። እየፈተናት ነው። ከልጅነቷ ጀምራ ነው ልጇን እንግዲህ በዛ እድሜዋ እንግዲህ በጣም ትንሽ ልጅ ነበረች፣ ጎዳና ላይ ነበረች። ለሆነች ሴት ናት ልጅን ጠብቅልኝ ብላት እሷ ከሰጣት ከዛ እሷ ደግሞ ለእርዳታ ድርጅቶች ሰጠች፣ ያ ልጅ እና ልጁም እንግዲህ ጴጥሮስ ነው ብላ ተስፋ እርግታ ነበር። ኢቢኤስ ላይ ቀርቧ አይታው ምርመራውን ግን ያው ውጤት የሚያሳየው እሱ እንዳር ነው። መቼ ነበር የጠፋው? መቼ ድንገት የሚያቀሱ ሊረዶች የሚችሉ ሰዎች ይሆናል መቼን የጠፋው ይልሻል ዘጠና ሶስት መጨረሻ

አሁን ይኸውልሽ፣ ሙሉ እንዴት እንደምንፈልገውና እንዴት እንደምናገኘው ደስታ ነበር እኮ የሚታይ ደስታ ነበር። የምጠብቀው እንዲሆን አለብዬ አልጠበቁ፣ ያንን አልጠበቁም ነበር ወላሂ፣ አልጠበቁም

እዛ ጎዳና ላይ ሆኜ ቅንቅን እየለመንኩኝ ልጅ ጋር ማታ ማታ እዛ ነበር ምጠቀ። ሙሉ አብሽሬ እስኪ በዚህ ጉዳይ ላይ የሚያግዙች ሰው ካለ ዙነው እንቀጥላለን ፍለጋውን። ቆይ እዚህ ጋር ምንድን ነው ሚያነበባችሁ? ያን ነበር ሴትዮዋ፣ ስማ ያልሽው ሴትዮዋ ማን ነው? ያች ሴትዮዋ ልጆ የሰጠችው ወይዘሮ ዘነቡ ነው። ዘነቡ ዘነቡ። ማን የአባቷን ስም አላውቀው። ልጇ ነፃነት አሰፋ ትባላለች። ሀረር ነው። ነፃነት አሰፋ ነው የምትባሉት ልጅቱ። የእሷ ልጅ አንድ ልጅ አለ በሕይወት እኔ እንጃ። ቀላዳም በሚባል አካባቢ ነበር ቦታው ይኸው፣ ቀለማ እየጻፈችላችሁ ነው እኮ ቦታውን። ይኸው ተናገረቻችሁ። እሱ ነው ቦታው፣ ቀላዳንባ፣ ቀላዳንባ። እዛ የወታደሮች ከምባ አካባቢ ነው። አብሽሪ፣ አታልቅሽ፣ ኢንሻላህ ለኸይር ነው ሁሉ ነገር። አብሽሪ፣ ወይ ትክክለኛው ልጅሽም ሊገኝ ይሆናል በዚህ ምክንያት ዛሬ ድንገት ወይም ልጅሽ የሚያውቀው ሰው አይቶ አንቺ የሚመስል ድንገት ሊኖር ይችላል። አሁንም እባካችሁ ብዙ ነው ተባበሩን። እንደው ከእሷ ጋር የሚመስል ልጅ ካያችሁ የምታውቁት ካለ ስለዚህ በተለያየ ድርጅቶች ያደገ ጀርመን ላይ፣ ሆላንድ ላይ፣ ጣሊያን ላይ፣ ፈረንሳይ ላይ የትም ሀገር ወይም አገር ውስጥም ቢሆን እባካችሁን እባካችሁ፣ ባለችበት አመት እድሜዋ ምነው ጎዳና ላይ እያደረን ነው

እዚህ ጋ አንድ ቁጥር ምጽፍ ሰዎች ልታግዛት ማርታ ልታግዛች ትችያለሽ። አንድ ቁጥር እየጻፍች ነው ማርታ። ሌላ ጉዳይ አትመጭም። እኛ አሁን ሌላ ጉዳይ መስማት እንትን የለብንም። አሁን እሷ ማርታ አንዳንድ ቁጥር እየጻፍች ልታግዛ ትችያለሽ። ቆይ ሪቺ አነግራት

ሊረዱሽ የሚችሉ ሰዎች ሊኖሩ ይችላሉ። አስረዱ ያሉ አዎ፣ እንትን አለ ቪዲዮ ከሰርታለች ወይ? እንደገና አንድ አዲስ ቪዲዮ ትሰሪና ስትረጋጊ አይሻልም? ሙቤ፣ እንደገና የጴጥሮስን ፎቶ አንስተሽ ታሪክሽን ንገሪያቸው በግልጽና ስትረጋጊ እንሻላ ሰው፣ ከዛ እኛ ሪፖስት እናደርግልሻለን ሰው ሁሉ እንዲያየው። ተስፋ ትቁረጭ። ወላሂ ተስፋ መቁረጥ ጥሩ አይደለም፣ ችግር ነው ወላሂ። ይህ ደግሞ አንዳንዴ ይጠማል ወላሂ። ምሽኪላ ወላሂ ትታየኛለች። ሙሉ ይሰማሻል እስኪ በዚህ ጉዳይ ላይ ልታግዟት የምችሉ ሰዎች ካላችሁ ላስገባችሁ። በባካችሁ አትቀልዱ። አንዳንድ ቦታ ላይ የምትሰሩ ሰዎች አላችሁ እና ልታግዟት የምችሉ ሰዎች እኛ ልናግዛት እንችላለን፣ ከጎኗ እንቆማለን የምትሉ ካላችሁ እንደው ለፈጣሪ ብላችሁ እንደው እናገዝ የምትፈልጉ ና አናግሩን። ሙሉ አለሽ? ኔትወርክ ይዘታል ኔትወርክ ይዟታል። እስኪ ልታግዟት የምችሉ ሰዎች አላችሁ፣ በዚህ ላይ የምታውቁ እንደዚህ አይነት አንዳንድ ቦታ ድርጅት ላይ የምትሰሩ እንደዚህ አይነት ድርጅት ላይ የምትሰሩት ልጆች ካላችሁ ወይ ሰዎች ካላችሁ አግዙን እባካችሁን። ኔትወርክ እያዛት ነው አሁን ጀምሮ ደሞ የሷ ኔትወርክ አንዳንዴ እንደዚህ ነው ያው እናውቀዋለን ወይ ቪዲዮውን ታጥፋውና አዎ ቆይ እስኪ ባክግራውንድ ላጥፋ በቃ ካሁን በኋላ ባክግራውንድ ያስፈልገን እስኪ እያዛት አሁን አዎ አንዳንድ ልጆች በደንብ መረጃ ትስጠን እናፈላልገላታለን እያሉ ነው ሀረር ያሉ ልጆች ማለት ነው እስኪ ኔትወርኩ ይስራላትና፣ ተረጋጋ እና በደንብ አርጋ ታስረዳችኋለች። ኔትወርክ ይዛታል። እስኪ ትንሽ ኮፕሪንግንትን ወደሽ ነይ ወይን ሙሉ በጣም ነው የሚያሳዝነው ወላ በጣም ነው የሚያዘንኩት ወላ። ውጤቱን እንግዲህ ሁላችን በጉጉት ስንጠብቅ ነበር። እንደውም በጣም ብዙ ሰዎች አረም ምርመራ ያስፈልገው ሙቤ ለምን ምርመራ ውጪ ታወጣለች እናቱ፣ እናት እያላችሁ ነበር። ይሄ ቃላት ደግሞ በጣም ብዙ ሰው ተስፋ እንድታደርግ አድርጓት ነበር። ኮሜንት ላይ እያነበበች ማለት ነው። በመሳሰል ይመሳሰላሉ ግን ያው ኔትወርክ እያያዛት ነው። ያው እስኪ ኮፕሊንክ አድርጎ ወይ እንትን እያሉት ይሆናል እኮ አይታወቅም። የአንዳንድ ሰዎች ቀኞችም አይጠፉም። እና ኮፕሊንክ እስኪ ትንሽ ታፕታቡን ትንሽ ከፍ አድርጎት እያያዘን ነው። በነገራችን ላይ ታፕታቡ እራሱ ቆሟለን አይታየኝም። አስወጥቼ እንደገና እንዳዲስ አዲስ ላስገባት፣ አይመስልሽም? እንደሱ ይሻላል። እንዴት ላስወጣት፣ እራሱ እምቢ አለ። እንደ አዲስ ላስገባት እኔና ሪቺ እንሰማችኋለን አይደል? ይሰማል። እኔና ሪቺ እንሰማለን። ኦኬ እሺ፣ አዎ ብለዋል። በጣም ነው የሚያሳዝነው። እንግዲህ እኔ ወላይ ዛሬ እኔም ከሪቺ ጋር ወላይ ለእናንተ ለእሷ እንዴት እንደምናስረዳ በጣም ግራ ገብቶን ነበር። ከባድ ነው። እኛ እንግዲህ ልጇና እናቱ ናት ብለን ነበር። ሁላችን ተስፋ እያደረግ ነው። ደግሞ እውነታውን አላህ ነው የሚያውቀው። እንግዲህ እንታርጉታላችሁ። ስለዚህ ሁላችን እናግዛት። አሁንም ቢሆን ልታግዟት የምትችሉ ሰዎች ካላችሁ እስኪኑና ከጎናው እንድትቆሙ በአክብር ጠይቃችኋሉ እስኪ እዚህ ጋር ስላይ የመጣችሁ ሰዎች አላችሁ። እኔ ላፍ ምናምን በዚህ ጉዳይ ላይ ከሆነ ብቻ ነው ማዋራችሁ። በሌላ ጉዳይ አላሰናክድም። እሷን ማገዝ አለብን። ሌላ አጀንዳ የለንም። ኦኬ ኦኬ ሰላሙ አለይኩም ሌም ሰላ ቱላ ጋስተ ያላችሁ ሰዎች ሸምሱ በዚህ ጉዳይ ላይ ነው። ሶፊያን ጋስተ ያላችሁ በዚህ ጉዳይ ላይ ልታግዟት የምትችሉ ነገር ካለ ነው። ሰላም ነው። ሌላ ሰው የለም። በቃ ጋስ ላይ ያወዳቸዋል። እጅግ በጣም ነው የሚያሳዝነው ወላሂ። ሙሉ ማልመጣች መጣች። ሙሉ መተሻል። እስኪ ቆይ ልደውልላት ወላ ከባድ ነው። በጣም ከባድ ነው። እስኪ ለውላት ወላ ያሳዘነችኝ በጣም ነው ያሳዘነች ከዚህ ጋር አንዳንድ ቁጥር ምጽፉ ሰዎች በዚህ ጉዳይ ላይ ብቻ ነው። ፕሊስ ጋይስ ተረዱን። ኔትወርክ አይሰራላትም እየደወልኩላት ነው።

እየሞከረች ነው ለመግባት። የተረጋጋች ትመስላለች። አልሀምድሊላሂ አልሀምድሊላሂ። የሞከርኩ ነው ለመግባት እያለች ነው። እስኪ አንዳንድ ቁጥር የጻፋቸው ሰዎች በዚህ ጉዳይ ላይ ብቻ ነው፣ በዚህ ጉዳይ። እሺ፣ ሙሉ ገባ። አዎ ገብቻል። አብሽር ውሃ ጠጭ፣ እስኪ ውሃ ጠጭ እና ተረጋግተሽ እናውራ። ዛሬ ከዘሩ ምን እንደሆን አላውቀውም ልናገር እና ለሙጥ ወላሂ አላውቀውም። ዛሬ ብቻ ነው እድል ያለኝ፣ እድል ያለኝ ዛሬ ብቻ ነው ሙሉ ታይ ሙሉእ ታይ እሷ እንደ እዛ ስለፈለገችን ይሄ ታሪኩ ነው ይቀመጥ። ልጅ ቢኖርም ባይኖርም ቢኖርም እናንተ ወንድሞች ተወንታላቸው ይሄ ታሪኩ ነው ይቀመጥ። ምን እንደሚሆን አላውቅም ነገር ያለውን የዲኤንኤስ ደይመጣ ድረስ ልኖር አልኖር አላውቅም ብዬ አለሁ አደን ስለዚህ ታሪኩ ነው ይቀመጥ። ለእናንተም ትዝታ ሆናለሁ እና ማለት ነው መናገር አለብ ዛሬ መቋቋሙ አለ። ታሪኬ ለመናገር እዚሁ ቁጭ ብላችሁ ታውቃላችሁ። ታሪኬ ብዙ መስዋዕት ገብያለሁ እኔ ለነሱ ለማሳድግ፣ ግን ጴጥሮስ ልጄ ነው።